ሰላም ሰላም ደናችሁ ውድ የቻናላችን ቤተሰቦች፣ በያላችሁበት ሰላማችሁ ብዛ። ዛሬ ይዤላችሁ መጣሁት የተለያዩ ቃላቶችን ነው ማን ነው የተለያዩ ቃላቶችን ይዤላችሁ መጥቻለሁ። እነዚህ ቃላቶች ከፊቱ የሚለዩ ትንሽ እርዘም እርዘም ያሉ ቃላቶች ናቸው ማለት ነው። እነዚህን ቃላቶች አብረን በጋራ የምናነብ ይሆናል ማለት ነው። በመጀመሪያ ግን ለቻናል ቤተሰብ የሆናችሁ ቪዲዮን ላይክና ሼር አድርጋችሁ ጀምሩ፣ እንዲሁም ለቻናል ቻርስ ሲሆናችሁ ደግሞ ቻናሉን ሳብስክራይብ በማድረግ ቤተሰብ ሁኑ። አሁን ቀጥታ ወደ ቪዲዮ እንሄድ። ኦኬ ዛሬ ደግሞ ከፊቱ የሚለየው ይዘላቸው መታወት ረዘም ረዘም ያሉ ቃላቶች ናቸው ማለት ነው። የተወሰነ እርዘም እርዘም ያሉ ቃላቶች ናቸው። እነዚህን ቃላቶች አብረን በጋራ የምናነብ ይሆናል ማለት ነው። ቃላቶች ረዘም እያሉት ሲሄዱ ትንሽ ለማንበብ ያስቸግሩናል። እነዚህን ቃላቶች ዝቅ ብለን አብረን ልክ እንደፊቱ ምንም የሚለይ ነገር የለውም፣ የተወሰነ የቃል የፊደል መብዛት እንጂ ሌላ ልዩነት ስለሌላቸው አናበባቸው እንዴት እንደምናነባቸው ምልክት ተመሳሳይ እንደፊት አድርገን ነው የምናነባቸው፣ ማለት ነው። ስለዚህ እነዚህን ቃላቶች አብረን በጋራ እያነበብነን የሚንድ ይሆናል ማለት ነው። እናንተም አብራችሁ ከኔ ጋር እያነበባችሁ እንዲሁም ቪዲዮን እያቆማችሁ ደግሞ እየጻፋችሁ መለማመድ አለባችሁ ማለት ነው። ይህን ልምድ ማድረግ አለባቸው። ቪዲዮን ካያችሁ በኋላ ደግሞ አቁማችሁ ቪዲዮን ደግሞ እየጻፋችሁ መለማመድ ግዴታ ይሆናል ማለት ነው። ማንበብ ብቻ ምንም ውጤታማ ስለማያደርግ ማለት ነው። ስለዚህ እንዲያደርጋችሁ ከኔ ጋር እስከመጨረሻው አብራችሁ ይቆዩ። አሁን በመጀመሪያ ፊደል ፊደል ነው እየጠራሁኝ አነብላችኋለሁ። እናንተም አብራችሁ እንደኔ ፊደል ፊደል ነው እየጠራችሁ፣ እንዲሁም ቃሉን በአንድ ላይ በጋራ ከኔ ጋር እየጠራችሁ አብራችኝ እስከ መጨረሻው ቆዩ። አሁን ቀጥታ ወደ ቪዲዮ እኒይዝ። የመጀመሪያው ቃል ከዚህ ላይ ምን ይላል? መ ቻ ቻ ል መቻቻል ይላል። መቻቻል የሚለውን ስናይ መ ማለት ከመ ቤተሰቦች የመጀመሪያ ፊደል ነው። ቻ ከቸ ቤተሰቦች አራተኛ ፊደል። ቻ ከቸ ቤተሰቦች አራተኛ ፊደል። ል ከለ ቤተሰቦች ስድስተኛ ፊደል። እነዚህም ፊደላት ሥርዓት ባለው ማክሉ ለደረት ስናንባቸው መቻቻል፣ መቻቻል የሚለውን ቃል ማግኘት እንችላለን ማለት ነው። ቀጣይ ደግሞ ከዚህ ላይ ምን ይልሃል? ተወዳጅ ተወዳጅ ይላል። ተወዳጅ የሚለው ስናይ ተማልክ ከተቤተሰቦች የመጀመሪያ ፊደል ነው። ወከ ቤተሰቦች የመጀመሪያ ፊደል ዳ ከተቤተሰቦች አራተኛ ፊደል ጂ ከቤተሰቦች ስድስተኛ ፊደል እነዚህም ፊደላቶች ሥርዓት ባለው መልኩ ደርድረን ስናነባቸው ተወዳጅ ተወዳጅ የሚለውን ቃል ማግኘት እንችላለን ማለት ነው። ቀጣይ ደግሞ ከዚህ ለሚላ ተቃጠለ ተቃጠለ ይላል። ተቃጠለ የሚለው ስናይ ተማልክ ከተቤተሰቦች የመጀመሪያ ፊደል ነው። ቀሀ ከቤተሰቦች አራተኛ ፊደል ጠ ከቤተሰቦች የመጀመሪያ ፊደል ለከለ ቤተሰቦች የመጀመሪያ ፊደል እነዚህም ፊደል ፊደላት ስርዓት ባለው መልኩ ደርድረን ስናነባቸው ተቃጠለ ተቃጠለ የሚለውን ቃል ማግኘት እንችላለን ማለት ነው። ቀጣይ ደግሞ ከዚህ ላይ ምን ይላል? መከባበር መከባበር ይላል። መከባበር የሚለውን ስናይ መ ማለት ከመ ቤተሰቦች የመጀመሪያ ፊደል ነው። ከ ከቤተሰቦች የመጀመሪያ ፊደል

አሰናዳ ይላል። አሰናዳ የሚለውን ስናይ አማለ ከቤተሰቦች የመጀመሪያ ፊደል ነው። ሰ ከሰቤተሰቦች የመጀመሪያ ፊደል ና ከነቤተሰቦች አራተኛ ፊደል ዳ ከደ ቤተሰቦች አራተኛ ፊደል እነዚህም ፊደላቶች ሥርዓት ባለው መልኩ ደርድረን ስናነባቸው አሰናዳ፣ አሰናዳ የሚለውን ቃል ማግኘት እንችላለን ማለት ነው። ቀጣይ ደግሞ ከዚህ ለምን ይላል የተከበረ የተከበረ ይላል የተከበረ ብለው ስናይ የማለ ከቤተሰቦች የመጀመሪያ ፊደል ነው ተከቤተሰቦች የመጀመሪያ ፊደል ከከቤተሰቦች የመጀመሪያ ፊደል በከቤተሰቦች የመጀመሪያ ፊደል ረ ከቤተሰቦች የመጀመሪያ ፊደል እነዚህም ፊደላት ሥርዓት ባለው መግለጥ ደረስናንባቸው የተከበረ እየተከበረ የሚለውን ቃል ማግኘት እንችላለን ማለት ነው። በቀጣይ ደረጃ ከዚህ ላይ ምን ይላል መተማመን መተማመን ይላል መተማመን የሚለውን ስናይ መማለክ ከመቤተሰቦች የመጀመሪያ ፊደል ነው። ተ ከለ ቤተሰቦች የመጀመሪያ ፊደል ማ ከመቤተሰቦች አራተኛ ፊደል መ ከመቤተሰቦች የመጀመሪያ ፊደል ን ከነቤተሰቦች ስድስተኛ ፊደል እነዚህም ፊደላት ስርዓት ባለው መልኩ ደርድረን ስናነባቸው መተማመን መተማመን የሚለውን ቃል ማግኘት እንችላለን ማለት ነው። ቀጣይ ደግሞ ከዚህ ለሚላል ከለ ከለ ከለከለ ይላል ከለከለ የሚለውን ስናይ ከማልክ ከቤተሰቦች የመጀመሪያ ፊደል ነው። ለከለቤተሰቦች የመጀመሪያ ፊደል ከ ከ ቤተሰቦች የመጀመሪያ ፊደል ለከለቤተሰቦች የመጀመሪያ ፊደል እነዚህ ፊደላቶች ስርዓት ባለው መክደር ደርስ እናልባቸው ከለከለ ከለከለ የሚለውን ቃል ማግኘት እንችላለን ማለት ነው። በቀጣይ ደረጃ ከዚህ ለምን ይላል መጸጸት መጸጸት ይላል። መጸጸት የሚለው ስናይ መማለክ ከመ ቤተሰቦች የመጀመሪያ ፊደል ነው። ከጸ ቤተሰቦች የመጀመሪያ ፊደል። በተመሳሳይ ጸ ከጸ ቤተሰቦች የመጀመሪያ ፊደል። ት ከተ ቤተሰቦች ስድስተኛ ፊደል። እነዚህም ፊደላቶች ስርዓት ባለ ምክንደን ስናልባቸው መጸጸት መጸጸት የሚለውን ቃል ማግኘት እንችላለን ማለት ነው። ቀጣይ ደግሞ ከዚህ ለሚላል ምስጉን ምስጉን ይላል። ምስጉን የሚለውን ስናይ ም ማለት ከመቤተሰቦች ስድስተኛ ፊደል ነው። ስ ከቤተሰቦች ስድስተኛ ፊደል። ጉሀ ከቤተሰቦች ሁለተኛ ፊደል። ን ከቤተሰቦች ስድስተኛ ፊደል። እነዚህም ፊደላቶች ሥርዓት ባለው መልኩ ደርድረን ስናነባቸው ምስጉን ምስጉን የሚለውን ቃል ማግኘት እንችላለን ማለት ነው። ቀጣይ ደግሞ ከዚህ ላይ ምን ይላል? ሰበሰበ ሰበሰበ ይላል። ሰበሰበ የሚለውን ስናይ ሰ ማለት ከቤተሰቦች የመጀመሪያ ፊደል ነው። በ ከቤተሰቦች የመጀመሪያ ፊደል። ሰ ከቤተሰቦች የመጀመሪያ ፊደል በከ ቤተሰቦች የመጀመሪያ ፊደል እነዚህም ፊደላት ስርዓት ባለ መክኖ ደርሰናንባቸው ሰበሰበ ሰበሰበ የሚለውን ቃል ማግኘት እንችላለን ማለት ነው ቀጣይ ከዚህ ለሚላል መልከኛ መልከኛ ይላል መልከኛ የሚለው ስና መማለ ከመ ቤተሰቦች የመጀመሪያ ፊደል ነው ልከለ ቤተሰቦች ስድስተኛ ፊደል ከከ ቤተሰቦች የመጀመሪያ ፊደል ኛከኛ ቤተሰቦች አራተኛ ፊደል እነዚህም ፊደላት ስርዓት ባለመክዶ ደረስናንባቸው መልከኛ መልከኛ የሚለውን ቃል ማግኘት እንችላለን ማለት ነው። ቀጣይ ደግሞ ከዚህ ላይ ምን ይላል? ማ ድ መ ቅ ማድመቅ ይላል። ማድመቅ የሚለውን ስናይ ማ ማለ ከመ ቤተሰቦች አራተኛ ፊደል ነው። ድ ከደ ቤተሰቦች ስድስተኛ ፊደል፣ መ ከመ ቤተሰቦች የመጀመሪያ ፊደል፣ ቅ ከቀ ቤተሰቦች ስድስተኛ ፊደል። እነዚህም ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው ማ ድ መ ቅ ማድመቅ የሚለውን ቃል ማግኘት እንችላለን። ቀጣይ ደግሞ ከዚህ ላይ ምን ይላል? ዘመናዊ ዘመናዊ ይላል። ዘመናዊ የሚለውን ስናይ ዘ ማለት ከቤተሰቦች የመጀመሪያ ፊደል ነው። መ ከመ ቤተሰቦች የመጀመሪያ ፊደል ና ከነቤተሰቦች አራተኛ ፊደል ዊ ከወ ቤተሰቦች ሶስተኛ ፊደል እነዚህም ፊደላቶች ሥርዓት ባለው መልኩ ደርድረን ስናነባቸው ዘ መ ና ዊ ዘመናዊ የሚለውን ቃል ማግኘት እንችላለን ማለት ነው። ቀጣይ ደግሞ ከዚህ ለምን ይላል ጭ ል ፊ ት ጭልፊት ይላል ጭልፊት የሚለውን ስናይ ጭማረ ከጨበሰቦች ስድስተኛ ፊደል ነው። ል ከለበሰቦች ስድስተኛ ፊደል ፊ ከፈበሰቦች ሶስተኛ ፊደል ት ከተበሰቦች ስድስተኛ ፊደል እነዚህም ፊደላት ስርዓት ባለሞች ብሎ እንደስናንባቸው ጭልፊት ጭልፊት የሚለውን ቃል ማግኘት እንችላለን ማለት ነው። ቀጣይ ከዚህ ለምን ይላል ሸንጋይ ሸንጋይ ይላል ሸንጋይ የሚለውን ስናይ የሸማል ከሸ ቤተሰቦች የመጀመሪያ ፊደል ነው። ን ከነቤተሰቦች ስድስተኛ ፊደል ጋሀገ ቤተሰቦች አራተኛ ፊደል ይህ ከየቤተሰቦች ስድስተኛ ፊደል እነዚህም ፊደላቶ ስርዓት አዋለ መርዶር ደርስናልባቸው ሸንጋይ ሸንጋይ የሚለውን ቃል ማግኘት እንችላለን ማለት ነው። ቀጣይ ደግሞ ከዚህ ለሚላል ጠቅልየ ጠቅልዬ ይላል። ጠቅልዬ የሚለውን ስናይ ጠማር ከጠ ቤተሰቦች የመጀመሪያ ፊደል ነው። ቅ ከቀ ቤተሰቦች ስድስተኛ ፊደል፣ ል ከለ ቤተሰቦች ስድስተኛ ፊደል፣ ዬ ከየ ቤተሰቦች አምስተኛ ፊደል። እነዚህ ፊደላቶች ሥርዓት ባለው መልኩ ደረስናባቸው። ጠቅልዬ ጠቅልዬ የሚለውን ቃል ማግኘት እንችላለን ማለት ነው። ቀጣይ ከዚህ ላይ ምን ይላል? መገንባት መገንባት ይላል። መገንባት የሚለውን ስናይ መማለክ ከቤተሰቦች የመጀመሪያ ፊደል ነው። ገ ከቤተሰቦች የመጀመሪያ ፊደል ን ከነቤተሰቦች ስድስተኛ ፊደል በ ከቤተሰቦች አራተኛ ፊደል ት ከቤተሰቦች ስድስተኛ ፊደል እነዚህን ፊደላት ወስ ሥርዓት ባለው መልኩ ደርሰን እናነባቸው። መገ መገንባት የሚለውን ቃል ማግኘት እንችላለን ማለት ነው። ኦኬ እነዚህን ቃላቶች እንደዚህ አርጋቸው ካነበባቸው በኋላ ቪዲዮን እያቆማቸው ደግሞ እየጸፋቸው መለማመድ ይጠበቅባቸዋል ማለት ነው። ዛሬ ጅላቸው የመጣው ቪዲዮ ይህን ይመስል ነበር። ቪዲዮ ከተመቻችሁ ቪዲዮ ላይክ፣ ሸር እና ሰብስክራይብ ማድረጋቸው እንዳትረሱ። እንዲሁም ኦንላይን መማር ለምትፈልጉ ታይለ በማስቀምጥ ላይ ስል ቁጥር 0918034685 ላይ በኢሞ በቴሌግራም ና በዋትሳፕ በመደወል ትምህርታቸውን መከታተል ትችላላቸው። ዛሬ ጅላቸው የመጣው ቪዲዮ ይህን ይመስል ነበር። ቀጣይ ደግሞ በሌሎች ቪዲዮዎች እስከምንገናኝ መልካም ጊዜ፣ ቸርን ሰንብት።